እንደምታዩት እንግዲህ አሁን የምገኘው በባህርዳር ዙሪያ ጨንታ ሶስቱ ቀበሌ ላይ ነው። ለረጅም ሰዓት ከአንድ አመት ኦሙስ ሁለት አመት ሙሉ እኛ የኖርበት ቀጠና ነው። በዝልክ ጤና ኬላዎች በስርዓት ተቆልፈው በአደራ እየተጠበቁ በአካባቢው ማህበረሰብ እየተጠበቁ ትምህርት ቤቶችና ጤና ኬላዎች ነበሩ። በስርዓት ይዘናቸው የቆየ ነው። አሁን በዚች ሁለት ወራትና ለተወሰነ ቃናት ወንበር አስጠባቂዎች የነ ብርሃን ልጁና የአብይ አህመድ ከብቶች በዝልክ ነው ጤና ኬላው ሰብረው እንግዲህ አስቡት እነዚህ እንደምታዩት ሙሉ ክላሶችን ሰባብረዋል። መድኃኒት የለም፣ ዶክሜ የለም። ምንም የሚጠቅም እንግዲህ ራሳቸውን መከላከያ ብሎ የሚጠሩ ራሳቸውን የሀገር መከላከያ ብሎ የሚጠሩ ግን ወንበዴና ዘራፊዎች መድኃኒት በዚህ ልክ ደፍተው፣ በዚህ ልክ ደፍተው፣ ያሳፍራል። በጣም ለማውራት እራሱ በጣም ያሳፍራል ማለት ነው። ስለዚህ በዚህ ልክ ነው

በጣም ያሳዝናል። እሱ ላይ ያለው በጣም ያሳፍራል። አሁንም የምገኘው ባህዳር ዙሪያ ጨንታ ሶስቱ ቀበሌ ላይ ጨንታ ትምህርት ቤት ነው። ይህ ትምህርት ቤት እንደምታዩት እንግዲህ ትምህርት ቤቱ ይሄ ነው። እንግዲህ ወንበዴና ዘራፊው የአብይና የብርሃን ጁላ ወንበር አስጠባቂ ለተወሰነ ቀናት ዝህ በቆዩበት ለሁለት ዓመት ያክል ፋኖ ተንከባክቦና በስርዓት እያስጠበቀ በማህበረሰቡ እያስጠበቀ ያቆየውን ትምህርት ቤት መጠው ምሽግ አደረጉት። እንደምታዩት ነው ምሽጋቸው። ሰላሳ ቦታ ነው ምሽግ ያላቸው። ሙሉ ዙሪያው የእነሱ ምሽግ ሰርተው ነው እንግዲህ የሰነበቱት። እንደምታዩት ነው ምሽጋቸው

ትምህርት ቤቱ እ እሳት ነው ሁሉም ትምህርት ቤት እሳት ነበር ሁሉም ትምህርት ቤት ያሳዝናል በጣም እንግዲህ እንደምታዩት ሙሉ ክላሱ እንደምታዩት ሁሉም ክላስ ላይ እሳት ነበር ሁሉም ክላስ ላይ ወንበር ይጠቅማል ያልኩት ወንበር ለግብአታው አውለውታል ተሽቷል እነዚህ ትምህርት ቤት ነው ትምህርት ቤት ላይ ወንበር የለም ትምህርት ቤት ላይ እሳት እያነደዱ ነው የሰነበቱበት እና እንግዲህ ይህ ወንበዴና ዘራፊ ወንበዴ አስጠባቂ ስራውን በደንብ እየተዟዟረ የአማራን ህዝብ ማጥፋት መግደል ብቻ ሳይሆን በኢኮኖሚካል ዜሮ ማድረግ አላማቸው ስለሆነ በዚህ ልክ ነው እንግዲህ የነሱ ስራ እየታየ ያለው። ለሁለት ዓመት በፋኖ ተከብሮና ተጠብቆ በጥበቃ ትምህርት ቤቶች፣ ጤና ኬላዎች በስርዓት ለሁለት ዓመት ያክል እንዴት እንደኖሩ የዛ አካባቢ ማህበረሰብ መሬት ላይ ያለው እውነታ ስለሆነ ከአካባቢ ማህበረሰብ ሂሮ እውነቱን ማግኘት ይቻላል ማለት ነው። እኛ እንደነሱ የውሸት ዶክመንታሪ ፊልም እየሰራን የውሸት አጀንዳዎችን አይደለም ለህዝባችን የምንለቀው። ምክንያቱም የወጣ ነው ከህዝብ ነው የህዝቦቻችን ተጠሪዎችና የህዝቦቻችን አለንታዎችን ስንል የእውነት ነውና፣ ይሄ ነው እንግዲህ ለህዝባችን እንዲደርስ ያለኩት። አንድም ትምህርት የለም ወንበር የለም ሁሉም ላይ እሳት ነበር። ትምህርት ቤት አለመቃጠል ድረስ በጣም ይገርማል። አመሰግናል ይህን መረጃ ሁላችሁም ለሚመለከተው ሸርኮ ፕሊንግ በማድረግ አድርስ